አትሌቶች ስለ ገለቴ ያወጡት ከባድ ሚስጥር ባልየው ተደብድቧል፣ ታስሯል። ከታላላቅ የኢትዮጵያውያን አትሌቶች ተርታ ትጠቀሳለች። በአንዳንዶች ዘንድ ደግሞ በአንድ ወቅት የሙያ አጋሯ በሆነው ቀነኒሳ በቀለ አማካኝነት አይዞሽ ገለቴ በሚለው የማጽናኛ ቃል ትታወቃለች። ኦሎምፒክና የዓለም አትሌቲክስ ሻምፒዮናን ጨምሮ በታላላቅ ዓለም አቀፍ የውድድር መድረኮች ሀገሯን ወክላለች። አሁንም በመወዳደር ላይ ትገኛለች። ገለቴ ቡርቃ አትሌቷ ሰሞኑን ከግል ህይወቷ ጋር ተያይዞ የሰጠችው መግለጫ በርካቶችን እያነጋገረ ይገኛል። ከአትሌቷ የግል ህይወት ጋር ተያይዞ መነጋገሪያ የሆነው ጉዳይ በዚህ ደረጃ ገፍቶ አደባባይ ይውጣ እንጂ በሌሎች በርካታ ኢትዮጵያውያን አትሌቶች ላይ ሲፈጸም የነበረ አሁንም እየተፈጸመ የሚገኝ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ማክሰኞ ሰኔ 3 2017 ዓ ም በሰጠው ጋዜጣዊ መግለጫ ጉዳዩን ይፋ አድርጓል። እንደ ፌዴሬሽን ፕሬዝዳንት ብቻ ሳይሆን እንደ አትሌትም የኢትዮጵያ አትሌቶች ብዙ ጥሩ ጎን እንዳላቸው ሁሉ ጥሩ ኑሮ የሚኖሩ የመኖራቸውን ያህል በዚያው ልክ ደግሞ ለሀገራቸውና ለሰንደቅ ዓላማቸው ከሰሩት በተጓዳኝ መጥፎ ስራና በመጥፎ ህይወት የሚኖሩ ስላሉ ይህን ክፍተታቸውን፣ ድክመታቸውን በመጠቀም ብዙ ግፍና በደል የሚደርስባቸውም አሉ። እኛም እንደ ፌዴሬሽን ከእነዚህ አትሌቶች ጎን የምንቆም መሆናችንን ለህዝብ ለማሳወቅ ዛሬ የመገናኛ ብዙሀንን የጠራ ነው በማለት መግለጫውን የጀመሩት የፌዴሬሽኑ ፕሬዚዳንት ኮማንደር ስለሺ ስህን፣ መግለጫው ያስፈለገው ደግሞ ገለቴ ቡርቃ ከሰሞኑ ከግል ህይወቷ ጋር ተያይዞ ለመገናኛ ብዙሀን ባጋራችው ከግል ህይወቷ ጋር በተያያዘ በደል አትሌቷ ያለችበትን ሁኔታ እንደ ተቋም ምን ማድረግ ይኖርብናል የሚለውን ለመግለጽ በማሰብ እንደሆነም ተናግረዋል። ገለቴ ቡርቃ በግል ህይወቷ ላይ እየደረሰ ያለው ብሶትና መከራ የእሷ ብቻ ሳይሆን ሌሎችም ብዙ ኢትዮጵያውያን አትሌቶች ተመሳሳይ ችግር የሚደርስባቸው ስላሉ እነሱንና የወደፊት ተተኪ አትሌቶች ላይ ተመሳሳይ ችግር እንዳይደርስባቸው በገንዘብ ብቻ ሳይሆን በሞራልም በተወሰነ ደረጃ ከጎናቸው መሆናቸውን ለመግለጽ እንደሆነ ያብራሩት ኮማንደር ስለሺ በዋናነት ግን ዓለም አቀፉ ተቋም የአትሌቶችን ሁለንተናዊ ደህንነት ለመከላከል ሴፍ ጋርዲንግ በሚል አዲስ መመሪያ ለአባል ፌዴሬሽኖች አውርዷል። መመሪያው ሴቶች፣ ወንዶችና ህፃናት ሁሉም ምን ዓይነት መብት ጥሰት እንዳይደረግባቸው፣ በነፃነት እንዲወዳደሩ የሚያስችል ነው። በመሆኑም ብሔራዊ ፌዴሬሽኑ የመመሪያውን አስፈላጊነት ብቻ ሳይሆን መመሪያው ተግባራዊ የሚሆንበትን ሁኔታ አስመልክቶ የደረሰበትን ዝርዝር ማብራሪያ ለመስጠት ጭምር እንደሆነም ተናግረዋል። መመሪያው በአሁኑ ወቅት በኬንያና በደቡብ አፍሪካ ተግባራዊ መደረግ መጀመሩን ያስረዱት ኮማንደር ስለሺ፣ በቅርቡ ወደ ኃላፊነት የመጣው የፌዴሬሽኑ የሥራ አመራር ቦርድም ላለፉት ሶስት ወራት መመሪያውን የተመለከቱ ዝርዝሮች ሰነዶችን ሲያዘጋጅ ቆይቷል። መመሪያው ሕግ እንዲሆን ኃላፊነቱ የፌዴሬሽኑ ብቻ ሳይሆን ከባህል ስፖርት ሚኒስቴር ጋር በጋራ በመሆን የሚዘጋጅ ስለመሆኑም ጭምር ተናግረዋል። ኮማንደር ስለሺ በተጨማሪ መመሪያው የፍትህ ሚኒስቴር የሴቶችና የህፃናት ሚኒስትር እንዲሁም ሌሎችን የፍትህ አካላትን የሚያካትት ስለመሆኑም ጨምረው አክለዋል። መመሪያው ተግባራዊ የሚሆነው ደግሞ ልክ እንደ አበረታች ንጥረ ነገር ዶፒንግ ሁሉ መንግስት በሚኒስትሮች ምክር ቤት ሊያጸድቀው የሚገባ እንደሆነም አስረድተዋል። ወርልድ አትሌቲክስ ለአትሌቶች የሚደረገውን ሁለንተናዊ ጥበቃ በተመለከተ በዓለም አቀፍ ደረጃ ተግባራዊ እንዲሆን ያወረደው ይህ መመሪያ በአህጉር ደረጃ በኬንያ፣ በደቡብ አፍሪካ ተግባራዊ እየተደረገ እንደሚገኝ ያስረዱት ኮማንደር ስለሺ ለመመሪያው አስፈላጊነት ማጣቃሻ ሲሉ ደግሞ እንደ ኤሮፓውያን አቆጣጠር በ2021 የ5000 እና የ10000 ሜትር ተወዳዳሪ የነበረችው ኬንያዊት አትሌት አግነስ ስቲሮፕ ላይ በባለቤቷ አማካኝነት ግድያ እንደተፈጸመባት በሌሎችም ሀገሮች የዚህ ተመሳሳይ ድርጊት መፈጸሙን ተከትሎ ችግሩን ለመከላከል ደግሞ መመሪያው የግድ ተግባራዊ መደረግ ያለበት መሆኑን ያስረዱት፣ ችግሩ በዋናነት ኢትዮጵያን ጨምሮ ምስራቅ አፍሪካ ሀገሮች ላይ ጎልቶ የሚታይ እንደሆነ፣ ጥቃቱ በወንዶችም ላይ እንደሚፈጸም ተናግረዋል። የገለቴን ጉዳይ በተመለከተ ሕግ የያዘው ጉዳይ በመሆኑ ምንም ማለት እንደማይፈልጉ ያከሉት ኮማንደር ስለሺ ነገር ግን ገለቴ በበርካታ ውድድሮች አብራቸው የሮጠች መሆኗን ባለቤቷንም በተወሰነ መልኩ የሚያውቁት እንደሆነ አልፎ አልፎ በመካከላቸው ችግሮች እንደነበሩና አንዳንድ አለመግባባቶች እንደነበሩ አለመግባባቱን ተከትሎ በተለየ መልኩ ድጋፍ እንደምትሻ ባለፉት አንድ ዓመታት ያህልም ከልምምድ የራቀች ስለመሆኑ መስማታቸውን ጭምር አስረድተዋል። ኢትዮጵያውያን ሊያውቁት የሚገባው ነገር ቢኖር ተመሳሳይ ችግር የሚገጥማቸው በጣም ብዙ ገለቴዎች መኖራቸውን ነው አሉም ብለዋል። ወርልድ አትሌቲክስ ለአባል ሀገሮች ያወረደውን መመሪያ በተመለከተ ተጨማሪ ማብራሪያ የሰጡት የፌዴሬሽኑ የሕክምና ባለሙያ ዶክተር አያሌው ጥላውን በበኩላቸው መመሪያው እኛ ኢትዮጵያውያን ካልሆንን ሌሎች ሀገሮች ተግባራዊ ማድረግ ከጀመሩ ሰነባብተዋል። አሁን ላይ ሰነዱን አዘጋጅተን ጨርሰናል። አትሌቶች ይህን በመሰለ ጉዳይ አደባባይ ሲወጡ በግሌ የሐዘን ቀኔ ነው። ከሰላሳ ዓመታት በላይ ከአትሌቶች ጋር ቆይቻለሁ። አትሌቶች ይለፋሉ፣ ይታገላሉ። ባሎች አሰልጣኞችና ማናጀሮች ፊሽካ ይነፋሉ። አትሌቶቻችን ደግሞ ወርቅ ብርና ነሐስ ያመጣሉ። መንግስት ይደሰታል፣ ሰንደቅ ዓላማ ከፍ እንዲል ምክንያት ናቸውና። ነገር ግን ከጀርባቸው ትልቅ ችግር አለ። ከጀርባቸው እስከ ሞት የሚያደርስ እስከ ልመናና ስደት የሚያደርስ ነገር አለ። የት ኢትዮጵያ ውስጥ የተደበቀ የሚያለቅስና የሚያነባ አይን በጣም በብዙ አለ በማለት በጥቅሉ አደባባይ የወጣውን የኢትዮጵያውን አትሌቶች መከራና ስቃይ ምን ያህል ስር የሰደደ እንደሆነ በግልጽ ተናግረዋል። ወርልድ አትሌቲክስ ሁለንተናዊ ጥበቃ ለሴትም ለወንዱም አትሌት ለአሰልጣኙም ለማናጀሩም፣ በተቃራኒ ደግሞ ከፌዴሬሽን ጀምሮ ወንጀል የሚሰሩትን የሚከታተል ሴፍጋርዲንግ ዓለም ላይ ተግባራዊ እየተደረገ ይገኛል የሚሉት የፌዴሬሽን ፕሬዚዳንት ሴፍጋርዲንግ ተግባራዊ መደረግ የጀመረው እንደ አውሮፓውያን አቆጣጠር ከ1923 ጀምሮ እንደሆነ መመሪያው በተለይ በዓለም አቀፉ ኦሎምፒክ ኮሚቴ በኩል ብዙ የተሄደበት መሆኑ እኛስ ወደሚለው ስንመጣ ደግሞ አሁን ላይ ሰነድ አዘጋጅተን ያጠናቀቅንበትና ገና ወደ ስራ ለመግባት እየሄዱ ስለመሆኑ ያስረዱት መመሪያው ከዓለም አቀፉ ኦሎምፒክ ኮሚቴ በተጨማሪ በዩኔስኮ እና በተባበሩት መንግስታት ድርጅት ጭምር ብዙ እንደተሰራበት ያከሉት ዶክተሩ እኛ ጋር በጣም ብዙ ዘግይቷል። ምክንያቱ ደግሞ ወርልድ አትሌቲክስ መመሪያውን አምኖበት ተግባራዊ ማድረግ የጀመረው እንደ ኤሮፓውያን አቆጣጠር ከ2017 ጀምሮ በመሆኑ ነው። አትሌቶች እየተሸጡ እና ወደ ሌላ ሀገር መዘዋወርን ጨምሮ በአሰልጣኞች በማናጀሮች እንዲሁም በፌዴሬሽኖች አማካኝነት የፆታ ትንኮሳ፣ የሀብት ዝርፊያ፣ የጉልበት ብዝበዛ እየመጣ ስለሆነም ነው። ይህ መመሪያ ተግባራዊ እንዲደረግ ግድ እያለ የመጣው ወንጀሉና ዝርፊያው በዋናነት እየተበራከተ የመጣው ደግሞ በአሰልጣኙ በማናጀሩ እና በፌዴሬሽኑ ጨምሮ በራሳቸው በአትሌቶቹ ነው። ለዚህም ነው ወርልድ አትሌቲክስ ከእንግዲህ ይብቃ በሚል መመሪያውን አስገዳጅ ያደረገው ብለው፣ አባል ሀገሮች በጉዳዩ የአደጋ ትንተና ወይም ሪስክ አሰስመንት በማካሄድ አትሌቶች ከሚደርስባቸው ሁሉ አቀፍ ችግርና መከራ እንዲከላከሉ ወርልድ አትሌቲክስ በጽኑ የሚያምን ስለመሆኑን ጭምር ዶክተር አያሌው ጥላሁን ተናግረዋል። ፌዴሬሽኑ ማወዳደርና መሸለም ብቻ ሳይሆን ከተለያዩ ጥቃቶች ሊጠብቃቸው ይገባል ሲሉ ያከሉት ዶክተር አያሌው ጥላሁን አትሌቶች ልምምድ ከሚሰሩበት ጫካ እስከ መኖሪያ ቤታቸው አግባብ ባለው አካሄድ ከወሮበሎችና ከአስመሳዮች እንዲሁም ከሚደርስባቸው ጫናና ማስፈራሪያ መጠበቅ ከመንግስት ጀምሮ የኢትዮጵያ ኦሎምፒክ ኮሚቴ በልዩ ሁኔታ ፌዴሬሽኑን፣ ሌሎችም አካላትን በተዋረድ አትሌቶችን የመከታተልና የመጠበቅ ኃላፊነት እንዳለባቸውም ጭምር በመመሪያው መካተቱን ያስረዱት ችግሩ ወደ ህፃናት አትሌቶች ኪድስ አትሌት እየተዛመተ እንደሚመጣም ጭምር ተናግረዋል። ከዚህ ጉዳይ ጋር ተያይዞ የፌዴሬሽኑ ምክትል ፕሬዚዳንት መሰረት ደፋር በበኩላቸው መግለጫው ከገለቴ ቡርቃ ጉዳይ ጋር የተገናኘ ይሁን እንጂ አትሌቷ በምን ሁኔታ ላይ እንደምትገኝ በመገናኛ ብዙዋን ከተናገረችው በላይ እንደሆነ ለእሷ ባለኝ ቅርበ ታውቃለሁ። እዚህ ደረጃ ለመድረስ ብዙ ጥራና ግራ መሆኑ ይታወቃል። እኔ አሁን ላይ ሶስት ልጆች አሉኝ፣ እሷ ግን የላትም። ሴት ልጅ የመሮጫና የመውለጃ ጊዜ አላት። ጉዳዩ ከ2010 ዓ.ም ተመረጀ ጀምሮ ነው የማውቀው። ወርልድ አትሌቲክስ አትሌቶች ላይ እየደረሰ ያለውን ጉዳትና ስቃይ በመረዳቱ በተለይም በአሁኑ ወቅት ዓለም አቀፍ ሕጎች እየተገበረ ይገኛል። ይህ ሕግ በኢትዮጵያ ተግባራዊ እንዲደረግ እየሰራንም እንገኛለን። በግሌ ወደ አትሌቲክስ ፌዴሬሽን እንድመጣ ያነሳሳኝም ይህ በሀገራችን አትሌቶች ላይ የሚደርሰው ጉዳትና ጥቃትን ለማስቆም ነው። ችግሮቹ በባሎች በአሰልጣኞች እና በማናጀሮች አማካኝነት እንደሚደርስ ይታወቃል። በዚህ ሁሉ ችግር ውስጥ አልፈው የሚመጡ አትሌቶች ድክመታቸውን፣ ክፍተታቸውን በመጠቀም ሀብት ንብረታቸውን የሚነጠቁበት አግባብ ነው ያለው ብላለች። ይህ ጉዳይ በይፋ ባይነገርም በወንዶች ላይ እንደሚፈጸምም ጭምር ተናግራለች። የአትሌቶች ማህበር ፕሬዚዳንት እና የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል የማነ ጸጋይ በበኩሉ አትሌቲክስ የገቢ ምንጭ መሆናቸውን ግለሰቦች የበዙበት ጊዜ ላይ ደርሰናል አሰልጣኞችና ማናጀሮች ከነሱ እውቅና ውጪ መግለጫ እንዲሰጥ የሚፈቅዱበት አግባብ የለም። አሁን ግን የአትሌቶችን ጥቃት ለመከላከል ከዓለም አቀፍ አትሌቲክስ የመጣውን ሴፍ ጋርዲንግ የተሰኘን መመሪያ በግሌ ትልቅ ነገር ነው። በተቻለ መጠን መመሪያው ተግባራዊ ለማድረግ ጥረት ማድረግ ያስፈልጋል። እንደ አትሌቶች ማህበር ያለንን መረጃ አትሌት ላይ በአሰልጣኞች እና በማናጀሮች አማካኝነት የሚደርሰው ግፍና በደል ተነግሮ አያልቅም። ብዙ ግፍና በደል ያደርሱባቸዋል። ፌዴሬሽኑም ሆነ ማህበሩ አትሌቶችን ለማነጋገር ቢፈልግ አሰልጣኝ ወይም ማናጀሩ ካልፈቀደ ወደ ፌዴሬሽን የሚመጣ አትሌት እምብዛም ነው ብለው አትሌቶች የሚደርስባቸውን ግፍና በደል በግልጽ ተናግረዋል። አትሌቲክሱ ላይ በጣም ብዙ የተደፋፈኑ ችግሮች አሉ። በቃ ሊባል ይገባል። ለዚህ ደግሞ ከመንግስት ጀምሮ ሁሉም ባለ ድርሻ የበኩሉን ድርሻ ሊወጣ ይገባል። እውነቱን እንነጋገር ከተባለ እየደረሰ ያለው ጥቃት በሴቶች ብቻ ሳይሆን በወንዶችም ላይ ነው የሚለው የአትሌት ማህበሩ ፕሬዚዳንት የማነ ጸጋዬ፣ ጥፋትና በደል የሚያደርሱ አሰልጣኞችና ማናጀሮች የመኖራቸውን ያህል በመልካም ገበናቸው በመልካም ጎናቸው የሚጠቀሱም አሉ ብለው እደግመዋለሁ፣ በመልካም ጎናቸው የሚጠቀሱም አሉ ብለዋል። የፌዴሬሽኑ ስራ አስፈጻሚ ኮሚቴና አባል የኮሚኒኬሽን ኮሚቴ ሰብሳቢ አቶ ቢኒያም ሩጽ በበኩላቸው ዛሬ ወደ ሚዲያ የመጣችው ገለቴ ውርቃ ነች። በሌላው ዓለም ሚዲያ ነው ወደ አትሌቶች እየሄደ በአትሌቶች ላይ የሚደርሰውን ጥቃትና በደል ይፋ የሚያደርገው ብለው ሚዲያውን በመውቀስ ነው ማብራሪያቸውን የጀመሩት። አትሌቶች የሀገር ጀግኖች ናቸው። በዚህ ልክ ጥቃትና ችግር ሲደርስባቸው መመልከት ያሳፍራል። ፌዴሬሽኑ ምን እየሰራ ነው? አሰልጣኞችና ማናጀሮችስ ምን እየሰሩ ነው? ተብሎ ሊፈተሹ ይገባል በማለት ከተናገሩ በኋላ አትሌቶች ወደ ሜድር እደግመዋለሁ አትሌቶች ወደ ፌዴሬሽን እና ሚዲያ የሚመጡት ችግር ሲደርስባቸው ብቻ ሳይሆን በሌላውም ጊዜ ሊሆን እንደሚገባም አስረድተዋል። አትሌቶች ላይ የሚደርሰው ግፍና በደል ተነግሮ የሚያልቅ አይደለም። በጣም ብዙ አይነት ከወንጀል ያልተናነሰ ግፍና በደል ይፈጸምባቸዋል። ሁሉንም እናውቃለን፣ ለመፍትሄው ግን ቸልተኞች እየሆነን ነው የሚሉት አቶ ቢኒያም፣ ይህ ችግር ማብቃት ካለበት እዚህ ጋር በቃ ሊባል ይገባል። እነሱ ለሚፈልጉት ካልሆነ አትሌቶች በሚፈልጉት እንዳይሄዱ እንቅፋት የሚሆኑ ማናጀሮችና አሰልጣኞች አደብ እንዲገዙ ማድረግ የሁላችንም ኃላፊነት ሊሆን ይገባል በማለት ሀሳባቸውን ያጠቃለሉት። በጋዜጣዊ መግለጫ ከቀረቡ ጥያቄዎች መካከል የኢትዮጵያ አትሌቲክስ ፌዴሬሽን አትሌቶችን ከመጠበቅ አኳያ ከሁሉም አቅጣጫ በተለይ ከማናጀሮችና ከአሰልጣኞች እንዲሁም ከሌሎች አካላት የሚደርስባቸውን ጥቃትና በደል ለመከላከል ምን እየሰራ ነበር? ለአትሌቶች ጥቃትን በደል የፌዴሬሽን እጅስ የለበትም ወይ? በአትሌቶች ላይ የሚደርሱ እንዲህ የመሰሉ ግፎችና በደሎች ሲደርሱ ነገሮች ከሕግ አኳያ ተመልክቶ ጉዳዩን ከግብ ለማድረስ ምን አይነት አካሄድ ተከትሏል? በተለይ የኢትዮጵያ አትሌቶች ማህበር፣ ማናጀሮች፣ አሰልጣኞችንና ሌሎች አካላትን በሕግ ስር እንዲሄዱ በማድረጉ ረገድ የማን ኃላፊነት ነው? ገለቴ ቡርቃ ወደ ሚዲያ ከመሄዷ በፊት ችግሩን ከፌዴሬሽኑ አመራሮች መካከል አንዳንዶቻችሁ ቀደም ብላችሁ እንደምታውቁት ነው። ይህ ከሆነ ችግሩ እዚህ ደረጃ ላይ ከመድረሱ በፊት የዚህ ተመሳሳይ መግለጫ መስጠት እንደምንተሳ ናችሁ የሚሉና ሌሎች ከህግ ጋር የተገናኙ በርካታ ጥያቄዎች ለፌዴሬሽኑ ቀርበዋል። የፌዴሬሽኑ ፕሬዚዳንት ለቀረበው ጥያቄ ሲመልሱ እንደ ፌዴሬሽን የእኛ ፍላጎት ሁሉም ነገር በዚህ ደረጃ ፍርጥርጥ ብሎ እንዲወጣና ችግሩ ለአንዴና ለመጨረሻ ጊዜ መፍትሄ የሚያገኝበትን ሁኔታ መፍጠር ነው። ፌዴሬሽኑ በምን ደረጃ ላይ እንደሚገኝ ይታወቃል። አትሌቶችም ሆነ አትሌቲክሱ የህዝብ ሀብት ናቸው። አትሌቶች ቀድሞ ከነበረው አንጻር በአሁኑ ወቅት የማንና በማን እንደሚመሩ ይታወቃል። ብዙዎቹ ማናጀሮቻችን አውሮፓውያን ናቸው። ዛሬ የምንነጋገርበት የገንዘብ ጉዳይ ምንጩ ከነዚህ አካላት ነው። ሌላው ቀርቶ ድሮ በፌዴሬሽኑ በኩል ይፈጸም የነበረው የማናጀሮች እና የአትሌቶች የውል ስምምነት በአሁኑ ወቅት በወርልድ አትሌቲክሱ በኩል ተፈጻሚ እየሆነ ነው ያለው ለምን ብለን ስንጠይቅ ገንዘቡ ይያዝብናል፣ በዚህም ተጎጂ የሚሆኑት ደግሞ ፌዴሬሽኑና አትሌቶቹ ናቸው ብለው ችግሩ እንዳለ ቢሆንም ከብዙ ማግባባት በኋላ በኢትዮጵያ ደረጃ የሚንቀሳቀሱ የአትሌት ማናጀሮች እና ተወካዮች ምዝገባ እንዲያደርጉ ጥረት እያደረግን ነው ብለዋል። በፌዴሬሽኑ አሰራር ችግሮች እንዳሉ የሚካድ ጉዳይ እንዳልሆነ የሚናገሩት የፌዴሬሽኑ ፕሬዚዳንት ችግሩ እጅግ በጣም ውስብስብና አስቸጋሪ ከመሆኑ አኳያ አሁን ያለው አመራር ነገሮችን ስርዓት ባለው አግባብ እንዲሄድ ለማድረግ ጥረት እንደሚያደርግ ተናግረዋል። የአሰልጣኞች ጉዳይም ቢሆን በዚህ አግባብ እንደሚታይ ነው ያስረዱት። በአጠቃላይ ግን ፌዴሬሽኑ በሚባለው ልክ በጠንካራ መሰረት ላይ የተገነባ እንዳልሆነ፣ ብዙ ችግሮችና ክፍተቶች እንዳሉበት መሆኑን ግን አልሸሸጉም። የተወሰነውን ውሳኔ ለማዛባት ብዙ ርቀት ሄዳለች የሚል ክስ ቀርቦባታል። በብሔር መንጋ ገለቴ ማሰቧ ህዝብን ከህዝብ ለመሸወድ እየጣረች ነው የሚል ክስ ያቀረቡት የህግ ባለሙያዎች ናቸው። ለምን በህግ ጉዳዩን አትጨርሰውም? የሚል ተቃውሞም ቀርቦባታል። በፍርድ ቤት ተወስኖለታል የተባለው ባሏ ደግሞ ተደብድቦ በፖሊስ መያዙ ብዙዎችን ያስቆጣ ድርጊት ሆኗል። በፍርድ ቤት የተወሰነለት ግለሰብ እንዴት በህገ ወጥና በደቦ ፍርድ ይደበደባል። ለምን የባልየውን እውነት አንሰማም የሚል ቅሬታ አቅራቢዎችም እየተበራከቱ መጥተዋል። የባልየውን መያዝ እስካሁን ድረስ እያነጋገርም ይገኛል። የአዲስ አበባ ፖሊስ የገለቴን ባለቤት በቁጥጥር ስር አውነላል የሚለው ሐሰት ነውም ብሏል። የገለቴ ባል ዘመዶች በበኩላቸው ገለቴ ውሃ ቀጠነ የምትል ባሏን ብዙ ጊዜ የምታሳስር እንዲሁም ጥርሱን ሳይቀር ያሰበረች ግለሰብ ናት የሚል ወቀሳ አቅርበዋል። ገለቴ ብዙ መሬትና አራት መኪና ተዘርፍ ያለው ያለችው ውሸት ነው የሚል ማስተባበያም ሰጥተዋል። እንደውም እኛ እያገዝነው ህይወቱን ይመራል ሲሉ የገለቴ ባል ዘመዶች ሐሳቡን አቅርበዋል። ባልየው እኔ እውነታውን ለማስረዳት ዝግጁ ነኝ ቢልም በሚዲያ ከፍተኛ የሆነ የስም ማጥፋት ዘመቻ ስለተከፈተበት እና ሚዲያዎች እሱን እንዳያስተናግዱ ከባድ ሴራ በመጎንጎኑ ከባልየው ወገን ያለውን እውነታ ልንሰማ አልቻልንም።